በአሽከርካሪዎች የሚፈጸሙ ጥፋቶችና ና የጥፋቶች እርከን ፓርት ሰቨንቲን። ከዚህ ቀደም እንግዲህ በተከታታይ 16 ክፍሎች በአሽከርካሪዎች የሚፈጸሙ የተለያዩ ጥፋቶች፣ የሚያሰጡት ነጥብ፣ የሚያስቀጡት የገንዘብ መጠን አይተናል። ዛሬ በክፍል 17 ፕሮግራማችን ልዩ ደረጃ ጥፋት የምንላቸው 22 የጥፋት አይነቶች አሉ። ሁሉን መጨረስ ስለማንችል ለዛሬ አምስቱን የጥፋት አይነቶች እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። የመጀመሪያው ጥፋት እንግዲህ ተሽከርካሪ በማሸከር በንብረት ላይ ጉዳት ያደረሰ ማንኛውም አሽከርካሪ ይላል። በምናሽከረክርበት ጊዜ እንግዲህ በንብረት ላይ ማለት በተሽከርካሪ ሊሆን ይችላል፣ መንገድ ላይ ባሉ ነገሮች ላይ ሊሆን ይችላል። የተለያዩ ጉዳቶች ብናደርስ የመጀመሪያው ቅጣታችን ምንድን ነው? አንድ ሺ ስድስት መቶ ብር እንቀጣለን። 8 ነጥብ ይቆጠርብናል ማለት ነው። ሁለተኛው የጥፋት አይነት ስናይ በተሽከርካሪ ማናቸውንም አይነት ጥፋት በመፈጸም በሰው አካል ላይ ቀላል የአካል ጉዳት ያደረሰ አሽከርካሪ ይላል። በምናሽከረክርበት ጊዜ እንግዲህ አደጋ ሲደርስ ሰዎች ላይ የአካል ጉዳት ልንፈ ም እንችላለን። ቀለል ያለ የአካል ጉዳት አድርሰን ቢሆን ለስድስት ወር መንጃ ፍቃዳችን ይታገዳል አስራ አራት ነጥብ ይቆጠርብናል ማለት። ስለዚህ ስድስት ወር ሙሉ መንጃ ፈቃዳችን ይታገዳል፣ ማሽከርከር አንችልም ማለት። ስለዚህ ጥንቃቄ አድርገን ልናሽከርክር ይገባል። ሌላኛው ሶስተኛው የምናየው ምንድን ነው በተሽከርካሪ ማናቸውንም አይነት ጥፋት በመፈጸም በሰው ላይ ከባድ የአካል ጉዳት ያደረሰ ይላል። የቅድሙ ቀላል የአካል ጉዳት ነው፣ የአሁኑ ደግሞ ከባድ የአካል ጉዳት ደግሞ አድርሰን ቢሆን ለአንድ አመት መንጃ ፍቃዳችን ይታገዳል። ከዛ በተጨማሪ ደግሞ 17 ነጥብ ሪከርድ ይያዝብናል በመንጃ ፍቃዳችን ማለት ነው። ስለዚህ ቀላል አካል ጉዳት፣ ከባድ አካል ጉዳት፣ ንብረት ለአደጋ ብናደርስ በሙሉ ነጥብ አለብን፣ እንዲሁም የገንዘብና የእገዳ ቅጣት ይጣልብናል ማለት ነው። ወደ አራተኛው የጥፋት አይነት ስንሄድ በተሽከርካሪ ማናቸውንም አይነት ጥፋት በመፈጸም በሰው ላይ ሞት ያደረሰ ይላል እንግዲህ አደጋ አድርሰን በሰው ላይ የሞት አደጋን ብንፈጥር ሌሎች በወንጀለኛ መቅጫ ሕግ የምንቀጣው ቅጣት እንደተጠበቀ ሆኖ ለአንድ ዓመት መንጃ ፍቃዳችን ይታገዳል። ከዛ በተጨማሪ ደግሞ 17 ነጥብ በመንጃ ፍቃዳችን ሪከርድ ይያዝብናል ማለት ነው። አራተኛው ይሄ ነው። አምስተኛው ግልጽ የሆነ ደንብ ወይንም መመሪያ በመተላለፍ ሁለትና ከዛ በላይ የሞት ጉዳት ያደረሰ ይላል። አራተኛ ጥፋት ላይ አንድ ሰው ነው። አሁን በአምስተኛው ጥፋት ላይ ደግሞ ሁለትና ከዛ በላይ የሞት ጉዳት ያደረሰ ነው ይሄኛው እንግዲህ ሌሎች በወንጀለኛ መጫ ህግ የምንቀጣው ቅጣት አይነት እንደተጠበቁ ሆኖ አንድ አመት ከስድስት ወር መንጃ ፈቃዳችን ይታገዳል። ከዛ በተጨማሪ ደግሞ ሀያ አንድ ነጥብ በመንጃ ፈቃዳችን ሪከርድ ይያዘብናል ማለት ነው። እነዚህ እንግዲህ ምንድን ናቸው? ልዩ ደረጃ ጥፋት የሚባሉ ናቸው። ሀያ ሁለት ናቸው። አምስቱን አይተናል ማለት ነው። ስለዚህ ስናሽከረክር እነዚህ ነገሮች ማወቅ ይኖርብናል። ምንጊዜም ስናሽከረክር ጥንቃቄ በተሞላበት ሁኔታ ልናሽከረክር ይገባል። ጥንቃቄ ሳናደርግ የምናሽከረክር ግን ከሆነ እዚ ጋ የተጠቀሱት ቅጣቶች እንደተጠበቁ ሆነው የንብረት ጉዳቶች አሉ፣ የአካል ጉዳቶች አሉ፣ ሰው ማሳከም ይኖራል። ቀላል የአካል ጉዳት፣ ከባድ የአካል ጉዳት ማሳከም ይኖርብናል። እንደገና ደግሞ መታሰር ይኖራል። ስለዚህ እነዚህ ነገሮች እንዳይከሰቱ ምንጊዜም ስናሽከረክር በማስተዋል በጥንቃቄ ማሽከርከር ያስፈልጋል ማለት ነው። አዲስ ኮናችሁ ፎሎ አድርጉ። 19 ኮመንት ሴክሽን ላስቀምጡ። ለሁሉም ደርስ ኮፒ ሊንክ ሼር አድርጉ። ይመጫጩ።